ደብረ ብርሃን ከጥንቷ ከተማ ሄዳለች ይሉኛል። ስላሴን ተሳሐማ ምን አለባት? እሷ ምን ችግሯ ደጇ የዘርኳን የልጅ ናት። ሱመያ፣ አይ ንግስት ሱመያ፣ ወይ አንቺ አልኖርሽ፣ ወይ እኛን አላኖርሽን። እንደ ምንድን ነው የሚሻልሽ? እንደዚህ ዘግዝቄ ነው እንዲህ ከአፈር ጋር ብደባለቅሽ ገባሽ፣ አለቅሽ። የመጨረሻ እና ደግሞ ሌላው ምንድነው የተናገረችው፣ አሁን ላይ ሰይድን በአይናችሁ የምታዩ ሴቶች አይናችሁን አንሱ፣ አለበለዛ እንደዚህ አርጌ እረግጬ ከአፈር ነው የምቀላቅልሽ ብላለች። አያንቱ ማለት ነው እንደዛ ያለችው። እንግዲህ እሷ ከሱመያ እንደ ቀማችሁ አላወቀችም መሰለኝ። ምክንያቱም ለሱመያ ያልሆነ ደግሞ ለሌላ ሴት ነው የሚሆነው። ምክንያቱም ሰይድ በአያንቱ ብቻ አሁን አይረጋም ደግሞ ሌላ ያገባል ማለት ነውና፣ እና ሲቀጥል አያንቱ እንግዲህ የሰጠችው ማስጠንቀቂያ ምንድን ነው ለሰይድ ነገ ዛሬ ሳትል ቶሎ ነው እኔ የላኩህ፣ ከዚህ ቀደም የወለድካቸውን ልጆች አጣርተህ ለሱመያ እንድትናገር ነው እንጂ እዛ ሌላ ገብተህ እንድትኖር አይደለም። ስለዚህ ካሁን በኋላ ደቂቃ እንዳትቆይ ነግሬሃለሁ። ስለዚህ በቶሎ ና ብላለች። ምክንያቱም እንግዲህ ከሰላም ጋር ምንድነው ነገራቸው ምናምን እየተባለ ሲወራ ሰላም አያንቱ ልትቀማኝ ነው ብላ ነው መሰለኝ ሰላምን ሰራች መሰለኝ። እንግዲህ ለአንድ እና ለመጨረሻ ጊዜ ነው የምነግርህ። ከዚህ ውጭ አልነግርህም። ነገ ዛሬ ሳትል ተነስተህ ና በቃ ብላለች። ለሱመያ ደግሞ እንግዲህ ያለችው ምንድን ነው፣ አይ ሱመያ፣ ወይ አንቻል ኖርሽ፣ ወይ እኛንም አላስ ኖርሽን። በቃ ካሁን በኋላ ትተሽዋል፣ ልጆቹን አሳዩ። ያኔ እኔ እንደገባኝ ማለት ነው። ልጆቹን አሳዩ እንግዲህ፣ ባሌን አታንከራችሁ ካሁን በኋላ ልጆቹን አሳዩ፣ ይሻለሁ እኔ መፈለግ ከጀመርኩ ግን አለች ለንግስቲቱ ማለት ነው። እኔ መፈለግ አንቺን ካለሽበት አንጠጥቄ ነው መሰይ መሰጥ ይችላል ማለት ነው እንግዲህ አያንትን አያረችን ያደለው እና አየ በረኪና ማለት ነው። ወይኔ ደግሞ እኮ ስትናገር ኒኮንስ ላይ ደግሞ ኮመንት ላይ ግማሽ ምን ነው ይቺ ልጅ ግን ክርስቲያን ናት ሙስሊም ናት ይላሉ። ምን አገባችሁ ስለ ሃይማኖቷ? ምን አገባችሁ? አገባት እኮ የሚገርመኝ ነገር ማለት ነው። ገብታችሁ እዛ ሰው በማያገባችሁ የምታወሩት ነገር፣ ሙስሊምም ሆነች ክርስቲያንም ሆነች ምንም ትሁን ምንም፣ እሷ አሁን እዚህ ጋር ስራውን እየሰራች ነው። ሌላው ደግሞ ኮመንት ላይ እየገባችሁ፣ ብር ተወጃለሽ ሰይድን አትወጅም ለምትሉኝ ሰዎች ብላ መልስ እየሰጠችልን ምንድን ነው። አዎ አያንቱ በጣም ብር ተወደደች። ተረረረ በተይ አያንቱ አንው ወሻሻዩ በረኪና፣ እውነቴ ነው የምልሽ፣ እንደው አዩ፣ እንደው ሳትዋሺ ብር በጣም ነው ተወጁ፣ እውነት ከሰው በላይ ብርን ታስቀድሚያለሽ እርግጠኛ ነኝ የሆነ ሰው ወድቆ ብርና የሆነ ሰው ወድቆ ብታገኚ መጀመሪያ እርግጠኛ ነኝ ብሩን አንስተሽ ነው የምትሄዱ ሰውዬውን አታንሾ እርግጠ ይ እርግጠኛ ነኝ እንደው ስለዚህ ሰይድም አሁን ቢወድቅ ገንዘብ ባይኖረው የሆነ ባሉም ቢሆን አያርግበትና ቢያጣ እርግጠኛ ነኝ ጥለሹ ትሄጃለሽ አያንቱ እውነቴን ነው የምልሽ አያንቱ ስላለው ነው የቀረብሽው እና ደግሞ ምንድን ነው ያለችው ሌላ እኔ ሰይድን ባልወደው ባላፈቅረው አለች ያኔ ፍራንክ ያረገኝ ጊዜ ገንዘብ ቢሆን ከሱ የምፈልገው በጣም ብዙ ገንዘብ ተቀብየው ከሱ ዞር ማለት ይችል ነበር ስለዚህ እኔ ሰይድን በመጀመሪያ ሰይድን እወደዋለሁ ገንዘቡንም እወዳለሁ አለች ማለት ነው ከዛ በኋላ ምክንያቱም ሰይድ ቢኖር ሰይድ ቢኖር ካለ ገንዘብ ምንም አይሰራም ስለዚህ ሰይድም ገንዘቡም ለእኔ አስፈላጊ ናቸው። ስለዚህ ገንዘብ ተወጃለሽ ለምትሉ ሴቶች ደግሞ ስነ ስርዓት ይኖራችሁ። እናንተ ገንዘብ አትወዱም ወይ? ማነው ገንዘብ የሚጠላው? ሁልሽም ገንዘብ ተወጃለሽ ሁላችሁም ትወዳላችሁ። ደግሞ ሴት አባታችሁ ታቆኛላችሁ ላቸው ማለት ነው። መጨረሻ ማስጠንቀቂያ ስሰጠን ማለት ነው። የምትሰድቡን ኮመንት ስር እየገባችሁ የምትሰድቡን ጌታ አባታችሁ ታውቆኛላችሁ። ይህን ነው የምታውቆኛለች ማለት ነው። አያዩ በረኪና እና ለማንኛውም ሰይድ ባክ ባክ፣ በቃ እዛ ያለው ነገር የቅርብህና ተመልሰህና ማለት ነው። እና ደግሞ ኮመንት ላይ ምንድነው ያሏት፣ ሰይድ አግብቷል፣ አርፈሽ እዛው ተቀመጪ ኧረ በይ እና እኛም ተውለው ነው እንግዲህ። ኧረ በይ ለንግስት ሶማያ እንግዲህ አስተላለፈችው መልዕክት ነው። ተይኝ፣ ምንኖርባትስ በቃ ተይኝ። አንቺ ለአንዴና ለመጨረሻ ጊዜ አልፈልገውም ከህይወት ይውጣ አብለሽዋል። ስለዚህ እሱ ከህይወትሽ ከወጣ ለእኛ ተይልኝ፣ ሌላ ማን እንዳለ አላውቅም። ለእኛ ተይልን አለች። እኛ ማን እንደሆነች አላውቅም። ለእኛ ተይልን ያለችው እንግዲህ እኔ ሌላም ሴት አለች መሰለኝ እኛም ማናውቃት እንግዲህ አላውቅም። እና አሁን አለች አያንቱ ስትል ማለት ነው። እስከ ዛሬ የነበረው ህይወቱ አያገባኝም። አዎ አያገባሽም። ያገባኛል ልትይ ነው እንዴ? እንኳን አንቺ ሱማያም አያገባትም። አሁን ግን አለች፣ ተጠንቀቁ። እኔ እውነቴን ነው የምላቸው። አያንቱ ከወጣችባችሁ መውረጃ የላትም እና ሰይድን አይደለም ለራሳችሁ ማሰብ ቀርቶ ባይናችሁ ብታዩታችሁ ካፈር ነው የምደባልቃችሁ ከአፈር ነው የምደባልቃችሁ ተብላችሁ፣ አያንቱ ናት ያለችው፣ እኔ አይደለው። ከአፈር ነው የምደባልቃችሁ። ስለዚህ ከሰይድ ራስ ላይ ወረድ በል ብላችኋለች ማለት ነው። እኔ የአያንቱን መልእክት ማድረስ ነው ስራ፣ በቃ ያ ነው ስራ። ሌላ ምንም ስራ የለኝም። ና አያንቱ ያለቻችሁን እኔ ነግሬያችኋለሁ። እንግዲህ ሰይድን ከአያንቱ እንወስዳለን ብላችሁ ያሰፈሰፋችሁ ሴቶች ካላችሁ ስነስርዓት ምክንያቱም ከአፈር ከምትደባለቁ ከመኖር ከሞት መሰንበት ብሏል እና የራሳችሁን ትራጎል ፈልጉ ማለት ነው። እና እሱ ወጣም ሆነም አልሆነም የኔና የእሱ መያ ብቻ ነው። ለ እንግዲህ በራሷ ምክንያቱ ቃል ገብታችሁ ማዳመጥ ትችላላችሁ አያንቱ ጋር ማለት ነው። እና አያንቱን አገብተ ያለችሁን ያለ እና አያንቱ ስትላችሁ እንግዲህ ይህንን ብላችኋለች። ስለዚህ ሁልሽም ማለት ነው፣ ሁልሽም ስነ ስርዓት ይዘሽ ትቀመጫለሽ ማለት ነው ሰይድን ማየት የለባችሁም እና በነገራችን ላይ ትናንትና የሰራውላቸው ሄዶ በጣም ነበር የራሱ የደበረኝነት እንደዛ ያደርጋል ብዬ አላሰብኩም ነበር እንግዲህ በጣም ነው የሚገርመው ማነው ነው ስሙ ማነው ያ የሰይድ ጓደኛ ማለት ነው ሀዋን እንግዲህ እንዴት እንዳደርጋት አይታችኋል እስኪ አብረና ያለን ምናልባት ይቅርታ ሊጠይቅ ይችላል አይታወቅም። ማለት ነው ለማንኛውም የአያንቱ መልእክት ይሄ ነው ማለት ነው። ለሱ መያ አድርሱብኝ ብላለች። በቃ አንቺ ከሰይድ ጋር መኖር ካትፈለግሽ ተዩ፣ አንዱ ሀገር አንዱ ሀገር አታንከራችብኝ ታይልኝ ብላለች። በነገራችን ላይ እኔ እነግራታለሁ፣ እኔም በኮመንት እጽፍ። አያንቱ አለሁ እባክሽን፣ ከንግስቲቷ ላይ ውረድ። ንግስቲቷ ሲጀመር ሰው የነካው ነገር አያምራትም። በቃ አሁን አንቺ ስለነካካሽው ሰይድ ምንም መስሎ አይታያትም። ስለዚህ ከሰይድ ላ ከአየ ከሱመያ ከንግስት ሱመያ ላይ ወረድ፣ ስነ ስርዓት ይኖሩ። ድብጥም አለ የጻፍላት ብታዪው እና አዎ፣ እርግጠኛ ነኝ ያንን አንብባ ልኮ ይረጋጋል ብዬ አስባለሁ። እና አዎ፣ አዎ፣ ሱመያ ደግሞ እንደዚህ አይነት ነገር አይመቻትም። ያው ምክንያቱም ያኔ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።